በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ትወዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ ብዙ ጸጋ፣ ብዙ ምሕረት፣ ብዙ በጎነት የተቸራችሁ እግዚአብሔር በበጎ ፈቃዱ በቅዱስ ሐሳቡ የረዳን መስቀል ላይ በተሰቀለ ጊዜ እዳችንን ሲከፈል እዳ የተከፈለለት ሕዝብ ያደረገን የዳን ሕዝብ ያደረገን ያዳነን በቅዱስ አጠራሩ የጠራን ጌታችን ኢየሱስ ክርስቶስ ከሰማያዊ አባቱ ከአብና ከሕያው መንፈሱ ጋር የተመሰገነ ይሁን። እናንተ እንዴት ዋላችሁ? እንዴት ቆያችሁ? እግዚአብሔር ይመስገን። የእግዚአብሔር ልጆች ቤተሰብ ሆናችሁ አብራችሁን እንድታገለግሉ በታላቅ አክብሮ ጠይቃችኋለውኝ። እንዲሁ ቤተሰብ ሳትሆኑ የምትሰሙ ሰዎች ስላላችሁ በዚህም ትመረቁናላችሁ። እግዚአብሔር እናንተን ዘራችሁን ይባርክ። የእግዚአብሔር ቃል ልባችሁ አይታወክ በእግዚአብሔርም መኑ በእኔም ደግሞ መኑ በአባቴ ቤት ብዙ መኖሪያ አለ ይላል ዮሐንስ ወንጌል ምዕራፍ አንድ እስከ ሁለት። በአባቴ ቤት ብዙ መኖሪያ አለ የሚለውን ሀሳብ ነው የምንማረው። እንግዲህ ክብር የምስጋና ይገባዋል ጌታችን ኢየሱስ ክርስቶስ ጠባብ በሆነው ዓለም የምንኖርኛ አሳሰባችን አመለካከታችን ጠባብ ሆኖ እግዚአብሔር ያዘጋጀልንና የሰጠንን በጎነቱን ቸርነቱን አጥበን እንዳንመለከት ሰፋር ግን እንድናይ ለማስተማር የተጠቀመው የተስፋ ቃል ነው። በእርግጥ ይሄ እውነትም ነው። እንግዲህ ከጠባቡ ዓለም ወደ ሰፊው ዓለም በህግ ከታሰረው ዓለም በጸጋ እግዚአብሔር ወደ ከበረው የብርሃን ዓለም እንዲያሸጋግረን ነው ጌታችን በስጋ የተገለጠው። አንደኛው መንፈሳዊ ስፍራ፣ ሁለተኛ ቁሳዊውም ስፍራ ጭምር ለቅ ቀይረን እንድንኖር ሁለቱም ስፍራ በአዲሱ በክርስቶስ መንግስት እንዲተካ መንፈሳዊ ውስጣችን መንፈሳዊ ዓላማችን፣ ምርከታችን፣ አመለካከታችን ሁሉ ከፍ እንዲል ሰው ከፍ ሲል ሁልጊዜ ታች ያለው ነገር አይገዛውም። ታውቃላችሁ። ታች ያለው ነገር ሁሉ ትንሽ ሆኖ ነው የሚታየው እና ከፍ እያለ በመንፈሳዊ ህይወቱ በአመለካከቱ እንዲያስብ እንዲ ጭምር ነው ጌታ ኢየሱስ ክርስቶስ እኛን ፍለጋ ሲመጣ ይህን እድል ነው ይሰጠን። ስለዚህ ሰው ጠባብ እንደው አርጎ እንዳያስብ እግዚአብሔር መንግስት የሚያልቅ የሚጠብ ስፍራው ሽልማት፣ ስጦታው የሚያልቅ እንደ ሰው ስርዓት አድርገን እንዳናስበው እግዚአብሔር ደግሞ መኖር መኖር እንደሚያስችል እንደሚያኖር ምንም ነገር እንደማያቅተው የሚያቅተው የሚያካባቢው የሌለ ሁሉን የሚችል ጌታ እንደሆነ እና በልጆቹ በጣም ሰፊ በረከትን እንዳዘጋጀም የሚናገር ቃል ነው። በተለይ በስሙ የምታምኑ እግዚአብሔር ልጆች ወደፊት አንድ ነገር ጀምረን ለመፈጸም አንድ ነገር የጠላለት ቦታ ለመድረስ ቦታው የተያዘ የሚመስለን ሰዎች አለን። በሁለት አንጻር በስጋይም በመንፈሳዊ ሕይወታችን፣ የመጀመሪያው በስጋይ ኑሯችን ነው። አንድ ጥሩ ቦታ ላይ ለመድረስ ጥሩ ሀሳብ ይዘን እንነሳለን። ግን ወደኋላ የሚያስቀረ ምንድን ነው? እኛ እንደርስበታለን ብለን ያሰብነው ነገር ያሰብነውም ቦታ ሌላ ሰው ይዞታል ብለን እናስባለን። በተለይ ብዙ ጊዜ ዘመን ወጣቶች እንደዚህ አይነት ችግር አለብን። ቦታው ስለተያዘ ወደፊት እንሄዳለን፣ እኛም ምናስብበት ቦታ እንደርሳለን አንልም። ምን ዋጋ አለው? ከንቱ ድካምና ልፋት ነው ብለን እናስባለን። በዚህ ስንፍናችን ደግሞ በዚህ ደካማ ስንፍና በተሞላ ሰባችን ውስጥ ስንሆን ሰይጣን እንደ ልቡ ነው የሚጫወትብን። ምክንያቱም ሰይጣን ወደ ሰው ልጆች የስንፍና መንፈስን በመላክ የታወቀ ነው። እንግዲህ ወንጌል ግን ምን ይለናል? አትፍሩ ነው። በአባቴ ቤት ብዙ መኖሪያ አለ። የምናስበው ቦታ ለመድረስ እግዚአብሔር ማመን ነው የሚገባው፣ እንጂ በአይምሮና በአመለካከት ማርጀት አይገባም። መጽሐፍ ቅዱስ ላይ ካሌብ ስለሚባል ሰው ተጽፏል። ካሌብ በግብፅ ሀገር ወጣት ሆኖ ነው ከግብፅ ሀገር የወጣው። በአርባ ዓመት እድሜው ጎልማሳ ሆኖ ነው ከግብፅ ሀገር ባሮች የነበሩ ግብፃውያን ባሕር ተሻግረው ሲሻገሩ አብሎ የተሻገረ ነው። ሆሳና ወይም ደግሞ የምስጋና አይነት ሲቦ መዝሙር ሲዘምሩም አብሮ የዘመረ እግዚአብሔር የክብር ምስጋና ምዝሙር ከዘመሩት መካከል ነው። ከአሞናውያን ጋር ከባሳን ጋር ሲዋጉ አብሮ የተዋጋ ነው። በሱር ምድረ በዳ በቃደስ በርኔ አብሮ የሄደ ነው። በእያንዳንዱ ጎዳና እግዚአብሔር እንደሚችል ተመልክቶ የመጣ ነው። ግማሽ ሚሊዮን በላይ ህዝቦች በእስራኤል ከግብፅ ወጥተው እንዳለ ምድረ በዳ ውስጥ ሲቀሩ፣ ልጆቻቸውና ኢያሱ እና ካሌብ ናቸው ወደ ተስፋይቱ ምድር የገቡት። ከገቡት ሁለቶቹ አንዱ እሱ ነው። ከሱ ጋር ወጥቶ የነበሩት ሁሉ ምድረ በዳ ውስጥ ሞተው ቀርተዋል። እሱ ግን ያን እግዚአብሔርን ማዳን እየተመለከተ ልቡን ያበረታ ነበር። እግዚአብሔር የማይዘል ጉልበት እንዳለው ያምን ነበር። እግዚአብሔር ብዙ በሮች እንዳሉትም ያምን ነበር። ውሃ ልክፈል ቢል የሚከፍል ልዋጋ ቢል ድል የሚያደረግ ላብላ ሲል ቢል የሚመግብ ላጠጣ ቢል ከድንጋይ ውሃ የሚያፈልቅ አምላክ መሆኑ ገብቶታል። የረጋሚዎቹን እርግማን ወደ በረከት የሚቀይር ተአምረኛ መሆኑም ገብቶታል። ግንብን ቅጥረን ያለ መዶሻ ያለ ደመሜት በድምፅ በልተብቻ የሚያፈርስ መሆኑን አይቷል። የእግዚአብሔርን ስራ እያስተዋለ ስለኖረ የመንፈሳዊ ልቡ በብርሃን የተሞላ ነበር። ከነዓን ሲገባ ሰማንያ ዓመት ሞላው እና ርስት ሲያከፋፍሉ ኢያሱ፣ እሱ የደረሰውን ርስት የወረሱ ሌሎች ጠላቶች ነበሩ እና እንዋጋለን እናግዝህ ሲለው የለም፣ ዛሬም ጉልበታም ነኝ፣ እግዚአብሔር ይረዳኛል፣ ብቻዬን እችላለሁ አለ። የሰማንያ ዓመት ወጣት ብንለው ይሻላል። ሰማንያ ዓመት ሆኖ ግን አይምሮ እንደ ወጣት ያሰበ ያሰበን በእግዚአብሔር ላይ ከመተማመኑ የተነሳ ኃይሉ እንደ ንስር ታድሶለት ነበር። እግዚአብሔር ጋር የሚኖር ሰው እንደማይጠበው፣ እንደማይደክመው፣ እንደማያረጅ አስተማረን። እያችው ወደፊት እልፍ በሉ ስትባሉ ቀድሞ ማርጀት አይገባ። አይ እኔ የማስበውን ማስራት ሰው እየሰራው እኮ ነው፣ እኔ የማቀደውን ነገርማ ሰው እያደረገው ነው ብለን እናስባለን። ተነሽ ወጣ ብለሽ ዞር ዞር በይ ትዳር ታገኝ ዘንድ ስትባል ይህን የማምን ቆንጆዎች እ ቀድሞ ወንዶቹ ወንዶቹ ወስደዋቸዋል፣ አትበይ። ወይም ደግሞ ቆንጆ ቆንጆ ሴቶች ልባም ሴቶች ተወስደዋል አልቀዋል፣ ልብ የሌላት ማትረባ ሴት ብቻ የቀረችው፣ አትበል። አትበል። እግዚአብሔር ብዙ መኖሪያ አለ። ብዙ መኖሪያ አለ። ስራም ብትሞክሩ ስራችሁ፣ ጥንክራችሁ፣ ጨክናችሁ፣ ተክታችሁ ፈልጉት፣ እስክትጨብጡት ድረስ ትጉ እንጂ ስራውማ አልቋል የት የታለ አትበሉ። በጣም ብዙ ሚሊየን ህዝብ ነው ያለው እንዴት አድርገን እንችለዋለን ውድድሩን አትበሉ። ምክንያቱም በአባታችሁ ቤት ብዙ መኖሪያ አለ። ያለ ይሄ ኑሮ አሁንኛ የምንኖረው ኑሮ የመንግስተ ሰማያት ኑሮ ነው። ጌታ ኢየሱስ ክርስቶስ ይህንን ነገርና መንግስተ ሰማያት መካከላችሁ ናት ብሏል። በአባታችን መኖሪያ ውስጥ ነው ምንኖረው። በሉል ማደሪያ ሁሉም በሚችል አምላክ ጥላ ውስጥ ነው ምንኖረ የዛ ዘጠና አንደኛው መዝሙር ላይ ያለው በረከት ሁሉ ተካፋዮች ነን። ስለዚህ እንዳለቀ አትቁጠሩ። እንዳነሰ በረከት ያነሰ በረከት እንደሰጣቸው እግዚአብሔር አርጋችሁ አትቁጠሩ። እንኳን እግዚአብሔር እናት እንኳን አያንስባት እኛ ስትመግ ስለዚህ ቀደም ብለን ነገሮችን አጨለመን ማየት በቃ እንዳለቀ ማየት እንደተያዘ ማየት የተበላበት እንላለን በዘልማድ አንድ ስራ ልስ ስናስ የተበላበት ነው እንላለን። ልባችን ውስጥ እግዚአብሔር መልእክት እያመጣ ሂድ እያለን በርታ እያለን ተስፋ ቆርጠን መመለስ አይገባ። ተስፋ በቁረጥማ ቢገባ ሩት ተስፋ ትቆርጥ ነበረ። ሞዓባዊቱ ሩት ስትወጣ በቤተልሔም ስራ ሁሉ ተይዞ እሷ የቀራት ስራ ቃርሚያ ውስጥ ቃርሚያ መቃረም ነበር። የመጨረሻ የድሆችን ስራ ነበር ትሰራ የነበረችው ግን ያንን አናል እልፍ ሲሉ እልፍ እንደሚገኝ ገብቷታል። በእምነት ያን አደረገች፣ ጎንበስ ብላ ቃረመች፣ ራሷንና ማቷን ሙሐሜድን መገበች። እግዚአብሔር ቆጠረላትና የእርሻውን ባለቤት ሀብታምን፣ ቦኤዝን እንድታገባ አደረገ። እግዚአብሔር በር አለ፣ ሳይታሰብ ይከፍታል። ለሰነፎች ግን በር ከፍቶ አያውቅም። ቀድመው ለሚገምቱ ሳይሰሩ ሳይሞክሩ እዛው ተስፋ ቆርጦ ለሚተኙ ለሚቀመጡ ሰዎች በፍጹም ባለ ተከፍቶ ያቅ በጣም ነው ማዝ ነው። ይህን በመናገር ግን አተከፍቶ ያቅ ለሚነሱ ነው እልፍ ለሚሉ ነው። አባታችን ይስሐቅ የቆፈረውን ጉድጓድ የጌራራ ረኞች ወስደውበታል። ተወስዷል፣ ተይዟል ቦታ ብሎ ተስፋ ቆረጥ እልፍ ብላችሁ ቆፍለዋል እልፍ ብሎ ሲቆፍሩም አሁንም የጌራራ እረኞች መጥተው ቀሟቸው። የት ሀገር እንሄድላችሁ ብለው ተስፋ ቆርጠው አልተዉ። አሁንም እልፍ ብላችሁ ቆፍሩ አለ። እግዚአብሔር አለ፣ ዳኛ አለ፣ ቆፍሩ አለ። ሶስተኛ ሲመነጭላቸው የጌራራ እረኞች አልመጡም። ስለዚህ እግዚአብሔር ባረከው ማለት ነው። ሮሆቦት እግዚአብሔር ይረዳናል፣ እየረዳን እየባረከን እያሰፋን ነው ብሎ የእግዚአብሔርን ክብር የሚያስታውስ ስም ሰጥቶ ለዛችሁ ጉድጓድ፣ በዛችሁ ጉድጓድ መጠጥ ቤተሰቦቹን መግብ ጀመር። እግዚአብሔር ተስፋ ነው። እልፍ ብለው ለሚቆፍሩ ሁሉ ምንጭ ያመነጫል። ስለዚህ ተይዟል ነገሮቹ አሄውኑ ከባድ ናቸው ማለት ትክክል አይደለም። እኛ በአባታችን ቤት ብዙ መኖሪያ ያለን ህዝቦች፣ የተቀደሱ ህዝቦች መሆናችንን ማወቃለን። ሌላው መንፈሳዊ እድገታችን ላይ ትጋት ሲኖረን፣ አሁን በዚህ ዓለም ሰው ደህና ሰው የለም፣ የእግዚአብሔር ሰው የለም፣ ሁሉም ውሸታም ነው፣ ሁሉም ግብዝ ነው፣ ሁሉም ማታለያ ነው ይሉናል። ሰባኪዎችም እኛ እንደዚህ አይደለንም፣ እኛ እንደዚህ አይደለም ይሉናል። ግን የእግዚአብሔር መንፈስ ዛሬ የለም፣ ትናንት አባቶቻችን የሰራ መንፈስ ቅዱስ ዛሬ የለም፣ ዛሬ ይህን ትውልድ ላይ ሰራም። በሰው መካከል አድሎዋል የለም። ለፈለገ ለታዘዘ ለተዘጋጀ የእግዚአብሔር መንፈስ ይሰራል። ተጽፏል። የእግዚአብሔር ቃል የሰው የልብ ዝግጅት ከሰው ነው፣ የበላስ መልስ ከእግዚአብሔር ዘንድ ነው። እግዚአብሔር መላሽ ነው ነው ሰው ተዘጋጅተው ከመጣ በእግዚአብሔር ተቀድሶ ለመቆም በስሙ ተቀድሶ ለማጌጥ በእውነትም ቅዱሳን ለመሆን እግዚአብሔርን የያዘ ሰው ዛሬም ይችላል፣ ራስን ለመግዛት ዛሬም ይችላል። የፈለገ ዘመን ቢከፋ እንደ አብርሃም አይነት ዘመን የከፋ ዘመን አይመጣም። ሰዶማውያን ገሞራውያን የነበሩበት ዘመን እልፍ ሲል በታክሲ ሮጦ የሚካሄድበት አይነት ቅርብ ቦታ ነው፣ ሰዶ የነበረችው ከአብርሃም ድንኳን ግን በዛ የተቃጠለ ዘመን እግዚአብሔርን የሚፈራ ይስሐቅ፣ እግዚአብሔርን የሚፈራ ያዕቆብ ተወልዶ አድጓል። እግዚአብሔር የሚሰራ አምላክ ስለሆነ የሚከለክለው የለም። መንፈሳዊ ቤታችንን ሊያሳድግ ይችላል። አይ እሱማ ምን አሁን ትናንት እንደነበሩትማ መሆን አይቻልም አትበሉ። ትናንቶቹ አባቶችን ይረዳ እግዚአብሔር እኛንም ይረዳል። ልንቀደስ ብንፈልግ ልንቆሩ ብንፈልግ ንስሓ ልንገባ ብንፈልግ በእግዚአብሔር ቃል ልናጌጥ ብንፈልግ መንፈስ ቅዱስ ቤታችን ፍሬ እንዲያፈራ ብንፈልግ ይሰራል። ዛሬም ይሰራል። ተስፋ ልንቆርጥ አይገባም። ዛሬም ይሰራል። ቅድስና ተይዟል። ቦታው በጎነትና፣ ወይ አለቀ፣ በጎ ሰው አለቀ፣ ድሮ ነበር አይባልም። እንዲሁም በመጨረሻው ዘመን በጣም ምርጥ የሆኑ ቅዱሳን ከዋክብት እንደሚነሱ ተጽፏል በአውሬው ዘመን እንኳን ሳይቀር ለክርስቶስ የሚጋደሉ ብዙ ሺ ነፍሳት እንደሚነሱ ተጽፏል። ስለዚህ ዘመን ቢቃጠል እግዚአብሔርን ስራ ግን ሊያጠፋ አይችልም። የፈለገ ቢሰለጥን በእውቀትና በመራቀቅ ከፍ ከፍ ቢል የእግዚአብሔርን የማዳንና የመፈወስ የመቀደስ ስራ ሊያስቆማ አይችልም። ስለዚህ በነፍሳችን እንቀደስ እንድ ከፈለግን እንደምንቀደስ እርግጠኛ መሆን አለብን። ተስፋ እንዳንቆርጥ የተስፋ መላክ በሰማያት ላይ አለ። አባታችን ብዙ መኖሪያ አለ። መንፈሳዊ መኖሪያ አለ። ጥልቅ መንፈሳዊነት አለ። እግዚአብሔርን መፍራት አለ። ቅድስና አለ። ራስን መግዛት አለ። ገላትያ አምስት ሀወት የተጻፉት የመንፈስ ፍሬዎች ፍቅር፣ ደስታ፣ ሰላም፣ በጎነት፣ የዋህነት፣ ራስን መግዛት፣ እነዚህ ሁሉ የመንፈስ ቅዱስ ፍሬዎች ለተዘጋጀ ሰው ይሰጣል። ፈቃደኛ ለሆነ ሰው ይሰጣል። አይሆንም እንዳንል፣ አይሆንም እንዳንል፣ ምክንያቱም ይሆናላ። በአባታችን ቤት ብዙ መኖሪያ አላ፣ ብዙ መኖሪያ አላ። የአባታችን ቤት ጥበብ አይደለማ። ይህንን በመረዳት እግዚአብሔር እንዲሰራብን ራሳችንን ልናዘጋጅ ይገባል። ጎብብሰን ጠንክረን እንድንሰራ ይገባል። መንፈስ ቅዱስ ይባርክ። የሰማ ነው። በልቡናችን ጻፍ። እግዚአብሔር ቸርነት እናታችን ቤታችን ረድኤት በረከት የመላት ጠበቃ ብሮን ይሁን የመንፈስ ቅዱስ ብርሃን ቤታችሁን የሙላ። በትምህርቱ ኮሜንት ሳታረጉ እንደ ቃል ያሰማልኝ አሜንም በሉ ነገር የሚሻለው ነገር ጽፋችሁ ላይክም ሳታረጉ አትውጡ። ይህም በማድረጋችሁ ዩቲዩብ ትምህርቱ ፊት እንዲቀመጠ